እና ምስከረ ምድር፣ እንዴት ተጠራችሁ ካምፓስ? እኛ ሰከንዱ ተማሪዎች ነው፣ የላስኬች ማለት ነው። እና ፋይናል ተፈትናል። ኮርስ ማን ነበር ያልሽኝ? ስምሽን፣ ለምንድነው ስምሽን እንዲያረግሽው? ታዲያ ሙዳ የሚለው የቤትሽን ነው? ስንት አመትሽ ነው? ምንድነው የምታጠኘው? ስፔሻል ኒድ ኤንድ ኢንክሉሲቭ። ምንድነው ስፔሻል ኒድ ኤንድ ኢንክሉሲቭ? በተፈጥሮ ኦቲስቲክ የሆኑ ልጆች አሉ አይደል? አዎ

እኔና የመጀመሪያ አፓረንት ውጭ ብኝ እኔ መንከባከብ በቃ አፓረንት ሰው ነግራ አለ አልወጣሽ እስካሁን ዛሬ እንዴት ላክሽልኝ እንዴት ጋር ገና መግባት የነበርና። ከዛ ዶርሙ ስንት ናችሁ? ሚፈሳለ ማታ አለ አለ። የሴቶች ደግሞ ይገማል አሉ። እንዴ እንደ አይደለም አሉ፣ በጣም በጣም ከባድ ፈስ ነው የሚፈሱት አሉ። ሴቶች የምር እኔ ያላየውም ግን በጣም ከባድ ነው ዶርሙ ውስጥ አሉ የሚፈሳው እውነት ነው የተናገርኩት ነገር ሳይነስ የተነሳበት ሰው አለ ማለት ነው። ድምፅ አለው አይን ያቃጥላል ይላል አንዱ ደግሞ በርበሬ ነው እንደምትፈሳው ልጅቷ። ብዙ ጊዜ ደግሞ ትልቅ ቂጥ ያላቸው አለ የሚፈሱ ቀጫጫ ሆኖ ከእነሱ ማይወጣ ማይወጣ ድምጽ የሚፈሱዋል ጣምናል

የትኛውንም ፌመስ መንጠራ የመሳሰሉ ድራማ አደገኛ ድራመኛ ነበረ። ሲስተም ውስጥ እስኪገቡ ግድ ነው። አዎ እኔ ያለ ድራማ ነው እንዴ ፈመስኩት? እኔ ላይቭ ላይ በሚፈጠሩ ድራማ እኮ ነው የፈመስኩት። የለም ድራማ ያስፈልጋል። እና ላይቭ ተገብቶ ደግሞ ድራማውን ካልተወናችሁት ድራማውን ካላታ እስኬዳችሁት እኔ አሁን አንዳንዴ ስዝናና ላይም ገባለው። እርግጥ ግን አሁን የብቻዬ የምፈልግበት ታይም አለ። በቃ አይ ትርፍ ሰዓት እንደ እንደ ትርፍ ጊዜ ማሰለፊያ ነው እንጂ ያው እኔ እንደ ስራ ልወስደው። አዎ አንዴ አንዴ አሁን አንዴ በጣም የደነገጥኩት ልጅቷ ጋር ተቀጣጥረን ልንገናኝ እሷ የሆነ ቦታ ካፌ ውስጥ ቁጭ ብላል ነውና እኔ መኪና ይዤ ስደውል ትወርጃለሽ ያልኳትና እሷ ላይቭ ላይ ናት እስክደርስ። ከዛን ደርሽም ደውዬላት እየወረደችም ላይቭ ላይ ናት ከደረጃው ከዛ እስከ ደረጃው አልፎ እኔ አላቀልሽም መታ እኔን ሰላም ስትለኝም ላይቭ ላይ ናት። መኪና ውስጥ ገብተን አላቅም ስልኳ ወደዛ ብሏል። አይቀለይት እያልኩኝ እና አጭር ቀሚስ አርጋ ነው የመጣችሁ እና አንቺ ቀሚሰሽ ምንድን ነው ምናምን ምናምን ብዬ ሰራም ላይ ላይ ናት ምንድን ነው ተሳቀቅን እኮ እንግዲህ አንዳንድ ሰው እንደዚህ እኮ ነው ሽንት ቤት ሲሆን ሻወር ሚወስዱትንስ አላየ እስቲ ካያችሁ ወደፊት እና ይሆናል እና ስንት አመትሽ ነው? ሀያ ያ ኦልሞስት እንደዚያ። በቃ አንድ አምስት አመት ቆይና አሜሪካዊ ስትሆኚ ደሞ እኔ ያገባሽ አለኝ። ለግሪን ካርድ ነው የምታገባኝ? የስ እና